ቤተሰብ እኔ ደግሞ የገረሙኝ እነዚህ የወንድ ልጮች ማለት ነው፣ ፋይል ይውጣ፣ ፋይል ይውጣ። ፋይሉ ቢወጣ ልጅቷ ናት እንጂ ተጎጂ አብርሽ አይደለም። አብርሽ ህይወቱን እየኖረ ነው፣ ህይወቷን እየኖረች አይደለም እሷ ማለት ነው። ስለዚህ ፋይሉ ቢወጣ ማን ነው ተጎጂ? እሷ ናት ተጎጂ ማለት ምክንያቱም ሴት ስለሆነች ለወደፊት ህይወቷ በጣም ከባድ ነው የሚሆኑባት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ፋይል ፋይል፣ የት ያለሽ ፋይል? ማውጣቱ ለአንቺ ትርጉም የለውም ሚዲያ ላይ ማለት ነው። አንቺ ከወደፊት ህይወት ይኖርሻል። አብርሽ ብቻ አይደለም ወንድ። ምን ነው አብርሽ ብቻ ነው ያለው ወንድ አልሽ ማለት ነው ማለት ነው ምክንያቱም እዚህ ጋር አብርሽ ህይወቱን እየኖረ ነው። አንቺ አሁን አብርሽ አማረሽ ሚዲያ ላይ ለመውጣት የቻልሽው አብርሽ ህይወቱን እየኖረ እያለ ነው፣ ገባሽ? ህይወቱን አጣጥሞ እየኖረ ደስተኛ ሆኖ እየኖረ አብት ሲመጣ ገንዘብ ሲመጣ የሆነ ነገር ቁሳቁሶች ሲመጡ መጀመሪያ ማ ጥላሽ፣ ዩኒቨርስቲ ሄደሽ ነበር። ለምን ከሱ ጋር አልሰራሽም? ለምን አላየንሽ? ማንኛውም ፍቅረኛ ይነሳል ፎቶ። የትኛውም ፍቅረኛ ሆኖች ይነሳሉ ፎቶ፣ ቪዲዮ ኮል ይደዋወላሉ፣ ምናምን ብቻ። አልጋ ላይ ደግሞ የተኛ ነው አለ ብቻ እንዳት ማለት ነው እና የትኛው ፍቅረኛ ፎቶ ይነሳሳል ከዛ በኋላ ይለያያል፣ ማለት ነው። ስለዚህ ይሄ አዲስ ነገር አይደለም። ዛሬ አንቺ መተሽ ማልቀስ ምናምን በቃ እሱ ህይወቱን እየመራ ነው። አገባ በቅርቡ ደግሞ መልስ አለ ቅልቅል አለ ከቤተሰቦች ነጋሽዬም ደስተኛ ናቸው፣ በልጅቷ ማለት ነው። ስለዚህ አንቺ ያቃጠልሽ ያ ነው ማለት ነው፣ ሌላ ነገር አይደለም። አንድ ሰው ይለያያል፣ በቃ ተለያያችሁ፣ አይደለም አዲስ ነገር የለውም። ወንዶቹ ደግሞ ቢያንስ የሀገራችሁ ልጅ ነው፣ ጓደኛችሁ ነው። ምስጥር እንኳን ቢኖር መሸፈን ነው እንጂ ያለባችሁ አውጪ አውጪ ብላችሁ መገፋፋት የለባችሁ እሷን ማለት ነው እና፣ አንቺ ደግሞ የተናገርሽው ምስጢሩን ብታወጪ ተጎጂዋ አንቺ እንጂ አብርሽ አይደለም ማለት ነው። ምክንያቱም ሴት ስለሆንሽ እሱ ህይወቱን እየኖረ ነው። አንቺ ግን ወደፊት የሚጠብቀሽ ብዙ ህይወቶች አሉ ማለት ነው። ያለሱ ህይወት የለም ማለት አይቻልም። እስከዛሬ ድረስ ያለሱም ኖረሻል ማለት ነው። ስለዚህ ወደፊት ለወደፊትሽ አስቢ። ይህ ቪዲዮ ተቀማጭ ነው። ብዙ ነገር ማለት ወደፊት አንቺ እንትን የሚለው የሚመጣ ራሱ አንቺ ፋይልሽን ካወጣሽ የራስሽ ፋይል እኮ ነው፣ አብርሽ አይደለም። የአንቺ የራስሽ ፋይል ነው። እዚህ ጋር አንቺ ፋይሉን ስታወጪ ራስሽን እያጋለሽ ነው። ራስሽን ለሆነ ለችግር እያጋለሽ ነው። ገባሽ? አብርሽን ሳይሆን ማለት ነው እና አንቺ እራስሽን ራሽን ደብቀሽ ወደ ሚዲያ መምጣት ከፈለግሽ ውስጥሽን በውስጥሽ ይዘሽ ሚዲያ ላይ መስራት ትችያለሽ። እኛ የምናበረታታሻል። እኛ ሰብስክራይብ ለማድረግ ማንም እንትን አይለንም ማለት ነው እና አብርሽ እንደዚህ ያደረገኝ አብርሽ እንዲሆነ መረጃ አለኝ ፎቶ አለኝ፣ እኔ እና የእሱ ፍቅር በፎቶ ነው ምናምን የምትይው ይዘሽ ቁጭ በይ ፎቶ ማለት ነው እያየሽው አልቅሽ ማንም እንትን የሚልሽ የለም። መጀመሪያ ነበረ መጀመሪያ ነበር ምን ብሎ መዶቀስ የሚል ባል ተረት አለ ማለት ነው እና አንቺም እንደዛ ማድረግ ነበረብሽ። መጀመሪያ አንቺ ፈቅደሽለት ሄደት ሽማግሌ ሲላክ እንዴት ይሆናል ብለሽ ወደ ሚዲያ መጥተሽ ማለት ነበረብሽ ማለት ነው። የሚዲያ ሰው ምንም አያረግልሽም። ግን ያው ወይ ሰድብሻል ወይ አይዞሽ ብሎ አፉን መጦ ይገባል ማለት ነው። የአበሻ እንትን እንደዚህ ነው ያጭበጭብልሻል፣ ሌላ ነገር የለም። አሁንም ደግሞ አንቺ ስድብ፣ የስድብ ናዳ ነው እንጂ የሚወርድብሽ ማንም ያዝንልሽ የለም። ምክንያቱም ምቀኝነት ስለሚመስል የመጣሽበት አመጣጥ ምቀኝነት ስለሚመስል የልጅ ህይወቱን እየመራ የልጅ አባት ሊሆኑ ሲሉ አረገዝኩ ብላ ስትመጣ ሩታ፣ አንቺ ደግሞ አብርሽ ፍቅረኛ ነበር። እንዴት እንደዚህ ሆና እንዴት እንደዚህ አይነት ነገር ይሆናል? ያን ሁሉ ሲያደርጉ ያን ቀለበት ሲያደርግላት ሽማግሌ ሲያደርግ ሲልክ ዱባይ ላይ ሰርግ ሲደረግ ነው የት ነበር ነበርሽ እያንቀላፋሽ ነበር? ተኝተሽ ነበር? ምንድን ነው? ምንም ሊገባኝ አልቻለምን። የአንቺ ነገር ማለት ነው። ስለዚህ አንቺ ምንም ብት ምንም ማንም የሚሰማሽ የለም ለማለት አክል ነው ማለት ነው። ቤተሰቦቼ ላይክ ሰብስክራይብ እያደረጋችሁ ያው ፋይሉን አውጩ። ራስሽ ነሽ የምትጋለጪው። ፋይል ብታወጭም ግን በራሲ ስራ ብትመጪ ጥሩ ነው። ሰብስክራይብ ሽም ያድጋል፣ አንቺም ታድገ። ግን በራሲሽ ብዙ አብሮሽን የሚወዱ ኦዲየንሶች አሉ። ለሚያይ ሰው ራሱ ምቀኝነት ነው የሚመስለው ማለት ነው። ምንም እንትን የለሽም። ፎቶ ስለተነሳሽ የትኛውም ሰው የትኛውም ፍቅረኞች ይነሳሉ፣ ፎቶ ይነሳሉ። ግን መለያየት ደግሞ ያለ ነው። ከሚወዱት ሰው ጋራ የትኛውም ሰው አብሮ ፈጣሪ ካልፈቀደው ድረስ አብረሽ መኖር አትችም ማለት ነው። እነዚህ ልጆች ደግሞ አሁን ደስተኛ ናቸው፣ እየኖሩ ነው፣ እያየሽ ነው። አቃጥሎች ነው የመጣሹ ማለት። ስለዚህ ምንም ማድረግ አይቻልም።